ሰላም ሰላም እንድናችሁ፣ እንኳን ለቅድስት ድንግል ማርያም አመታዊ በዓል በሰላም አደረሳችሁ በሰላም አደረሰ እንላለሁ። ሰላማችሁ በየቤታችሁ ይብዛላችሁ። በመጀመሪያ እንኩ እስኪ ዳቦ ያዙ በያላችሁበት። ስክራችን በትንሹ እንዲሆን ይረሳችሁ። ቤተሰቦቻችን ስለሆናችሁ ዛሬ ብቻ ውስጤ ሰላም ስላልሆነ ድብር ብሎኛል። ትንሽዬ ግጥም አዘጋጅቻለሁ እስኪ ቤተሰቦች ምን ይሉኛል? አሪፍ ገጣሚ ነሽ ይሉኛል ወይንስ አይደለሽም ብዬ ለግምገማ ያዘጋጀዋት ሲገምቱልኝና በዚሁ ይቀጥልበታለሁ ብዬ አስባለሁ። የግጥሜ ርዕስ አንሺኝ እመቤቴ ትላለች። አንሺኝ እመቤቴ፣ ካሮንቃው ሕይወቴ ልፍስፍስ ነኝ እኔ ደካማ ዝፍስፍስናይ ደካማ የጠፋብኝ ብርታቴ አንቻ ግዢ ልነሳ አለው በይኝ እመቤቴ። ደበዘዘ ጠፋ ብኒሆት መንገዱ ከበደኝ ወድቅ ያለው መብርሃን አንሽኝ አለው አለወይኒ ግቢ ቤቴ በይኝ ባለመኖር መሰቃየት ሆኖብኛል፣ መንገላታት እኔም አኮ ደካማ ነኝ፣ እኖራለሁ ባንቺ ብርታት። ባለመኖር መሰቃየት ሆኖብኛል፣ መንገላታት እኔም አኮ ደካማ ነኝ፣ አለሁ መቼም ባንቺ ብርታት። እመብርሃን አለሁ በኛ እመ ብርሃን አለው በይኝ አማልጅኛ ከልጅሽ፣ እናትዬ እመቤቴ ቤቴ በረከትሽ፣ እኔም ልዳን ከጭንቀቴ ከውድቀቴ፣ አዛኝቷ ግቢ ቤቴ እንዳልደክም በእምነቴ፣ አለው በይኝ እናትዬ ትላለች። ለሁላችንም መብርሃን አለውት በለን እናቴ እመቤቴ፣ ለሁሉም ጭንቀት ገላጋይ ደራሽ ናትና ናትና፣ አለውት በለን በለን እመቤታችን፣ ቅድስት ድንግል ማርያም በለተቀኗ ከሁላችንም ጭንቀት ታውጣን። ውድ ቤተሰቦች ሸር ላይክ ሰብስክራይብ እያደረጋችሁ፣ ይታየልኝ ስላልሆነ ደብሮኝ ነው የጻፍኩትም። ይህንን እስኪ መብርሃን ትግባበትና በቤቴ ሁሉ ነገር ይሞላልኝ። ዛሬም አለች ትናንትም አለች። እመ ቤት ያብራኝ ናት። ሁሌ የምኖረው ባኖር እኔ በርትቼም ቁም ሰው አይደለሁም። ልፍስፍስ ነው ከልክ በላይ ግን ዝም ብዬ የተሰማኝ እና የጻፍኩት አባቴ እና ስለመብርሃን ብያለው። ዳቦንም ሁሉንም ያዙ ያለን ዳቦና ሻማ ነው። ሻማም አብርተናል። ዳቦም እንደዚህ እንትን ብለናል። እንኩ ስለመብርሃን ጠበል ያዙ። እመቤቴ ከዓመት ዓመቱ ከወር ወሩ አድርሳችሁ ሁላችሁን። የኔ የእኔ ልጅ እንግዲህ እየዘመረ ነው። ግማሽ መዝሙር ግማሽ ግጥም ሆነናል። እግዚአብሔር ይመስገን። ወደ እግዚአብሔር መመለስም አንድ ትልቅ ነገር ነው። እንዳውቅ ማድረግም አንድ ነገር ነው። እስኪ እሑድ ልጆቻችሁን ይዛችሁ ቤተክርስቲያን ቤተክርስቲያን ነው ብዬ ጽፌላችሁ አውርቼላችሁ ነበር። ባለፈ የመጣ ግን የለም፣ አዲስ ሰው አልገባም። ኑ እስኪ ልጆቻችሁን አስተምሩ። ሲማሩ ብዙ ነገር ያውቃሉ። ስለ ሃይማኖት እንዳውቁ ይሆናሉ። አሁን የእኔ ልጅ አባታችን ማለት በምልክት ቋንቋ ጀምሯል። ግማሹን እየለመደ ነው። ስለዚህ እንምጣ፣ እሑድ እንማር። እመቤታችን የሁላችንም ቤት ባርክ። ሰላም እደሩልኝ፣ ሰላም ሁኑልኝ። ወዳችኋለሁ።